ቤልጅየም ከፍተኛ የአገር ውስጥ ምርትን ያቀፈ የዳበረ ኢኮኖሚዋ በዓለማችን ከበለጸጉ ሀገራት ተርታ እንድትሰለፍ አድርጓታል። እንደ አውሮፓውያን አቆጣጠር በ2023 የቤልጅየም ጥቅል ሀገራዊ ምርት በነፍስ ወከፍ 54 ሺህ ዶላርን የተሻገረ እንደነበር የዓለም ባንክ መረጃ ያሳያል። የአገሪቱ ኢኮኖሚ በአገልግሎት ዘርፍ ላይ የተመሰረተ ቢሆንም ጠንካራ የኢንዱስትሪና የንግድ መሰረትም አለው። የኢትዮጵያና የቤልጅየም ግንኙነትስ እንዴት ያለ ነው? ቤልጅየሞች እንግዲህ እስካሁን ወደ 20 የሚጠጉ ካምፓኒዎች ኢትዮጵያ ላይ ኢንቨስት አድርጓል ሙሉ ለሙሉ በቤልጅየሞች ኦን የተደረጉም ወይም በከፊል ደግሞ ከኢትዮጵያ ጋር በጋራም በመሆን ማለት ነው። እንግዲህ እነዚህ በተለይ ደግሞ ትሬድ ላይ ቤልጅየም አምስተኛ የቡና ገዢ ሀገር ነች ከኢትዮጵያ ስለዚህ ትልቅ ትልቅ ኢንተረስት አለን ከቤልጅየም ጋር። በስራው ምክንያት የተለያዩ አፍሪካ ሀገራትን መዳረሻው ቢያደርግም ኬርቼኮቭ ወደ ኢትዮጵያ ሲመጣ ግን የመጀመሪያው ነው ወዲህ ሲመጣ በኢትዮጵያ ያለው የአምራች ዘርፍ አቅም በመመልከትና በዚሁ ዘርፍ ላይ ከኢትዮጵያውያን ጋር በጋራ ለመስራት የሚያስችል የግቢያ ፍላጎትን ይዞ ነው እዚህ የመጣ ነው። የኢንቨስትመንት አማራጮችን ለማየትና ከኢትዮጵያውያን ጋር በጋራ ለመስራት ካለን ፍላጎት ነው። የእኛ ኩባንያ በቤልጂየም በጨርቃጨርቅ ኢንዱስትሪ ላይ በስፋት ይሰራል። በኢትዮጵያ በጨርቃጨርቅ ዘርፍ ውስጥ በርካታ ኩባንያዎች አሉ። የእኛ ፍላጎት በሶፋና ምንጣፍ ላይ በጋራ መስራት የምንችልበት ግንኙነትን መፍጠር ነው። ይገርመሃል ኢትዮጵያ የምስራቅ አፍሪካ ገበያም መዳረሻ መሆን የምትችል ናት ምክንያቱ ምን መሰለ ያላችሁ የሎጂስቲክ አቅርቦት ምቹ ነው ስለዚህ ባላችው አቅም ላይ በጋራ መስራት ከተቻለ መልካም ውጤቶች ይኖራሉ ከቤልጂየም እና ሉክዘምበርግ የተወጣቱም አስር ኩባንያዎች የማኒፋክቸሪንግ አግሮ ፕሮሰሲንግ ና መሰረተ ልማት ባሉ ዘርፎች ላይ በንቃት የመሰማራት እቅድ ይዘው ወደ ኢትዮጵያ መጥተዋል አሁን ላይ የመጡት ካምፓኒዎች ቴክስታይል ላይ ወይም ጨርቃጨርቅ ሴክተር ላይ ምንጣፍ ማምረት ላይ የሚሰራ አንድ አለ ሪሳይክሊንግ ላይ አሁን ላይ እንግዲህኛ ለኢንቫይሮንመንቱን ኮንትሪቢዩት ከማድረግ አንጻር ሪሳይክሊንግ ላይ የሚሰራ አንድ ካምፓኒ አለ። እንዲሁም ኦርጋኒክ ፈርትላይዘር ማምረትም ላይ የሚያስብ ሌላ ካምፓኒ ነው። እነዚህ ሶስቱ አሁን በተለይ በደንብ ኢንቨስት የማድረግ ኢንተረስት አላቸው። ሌሎቹም ሄልዝ ሴክተርም ላይ አለ፣ አይቲም ላይ አሉ። እነዚህ ደግሞ ያለውን ኢንቫይሮንመንት አይተው ጥሩ ሪሴፕሽን ካገኙ፣ ጥሩ ፓርትነር የሚያደርጋቸው ካገኙ እዚሁ የሚቆዩበት እድል ሰፊ ስለሆነ ያንን አስበን ነው ይህንን ቢዝነስ ፎረም ያዘጋጀነው። እንደ አውሮፓውያን አቆጣጠር በ2023 የኢትዮጵያና ቤልጂየም አጠቃላይ የንግድ ልውውጥ 350 ሚሊዮን ዶላር ደርሷል። ከዚህም ባለፈ የሀገራቱ የሁለትዮሽ የንግድ ግንኙነት እየጨመረ ሲሆን በአማካይ በአመት የ12 በመቶ እድገት እያሳየ መጥቷል። 2023 አካባቢ ወደ 350 ሚሊዮን አካባቢ ነው አሁን ቀጥሎ ወደ 718 አካባቢ ሚሊዮን አካባቢ የደረሰበት አለ ነገር ግን ካለው እድል አንጻር የገበያ ትልቅ ምቅ አንጻር ትልቅ ነው ማለት አይቻልም። እዚህ በላይ በጣም ብዙ ማደግ ያለበት እዛ አካባቢም ሰፊ የገበያ ቦታ ስለሆነ ከዚህ በላይ ሊጎለበት የሚችል እንደሆነ እንረዳለን። በዚህ ሂደት ላይ አዲስ ምዕራፍ ይከፍታል የተባለለት የኢትዮጵያና ቤልጂየም ዓለም አቀፍ የቢዝነስ ፎረም አዲስ አበባ ሲካሄድ የኢንቨስትመንት አማራጮችን መጠቀም እንደሚገባ የተነገረበት ነው። ይሄ መነሻ ሆኖ ቀጣይነት ባለው መንገድ እንግዲህ በሁለቱ የንግድ ማህበረሰቦች መካከል ግንኙነቶች ይፈጠራሉ። ንግድ ይስፋፋል። ከዛ ባሻገር ኢንቨስትመንት ወደ ሀገር ይመጣል። ከዛ ከኛ ጋር ያሉት ደግሞ ወደ ውጭ ፕሮዳክቶቻችንን ወይም ደግሞ ምርቶቻችንና አገልግሎታችንን ኤክስፖርት ለማድረግ እድል ይፈጥራል። የንግድ ትብብሩን ለማሻሻል እና የተጀመሩ የጋራ ቢዝነስ ፎረሞችን የማጠናከር እቅድ መኖሩንም ሰምተናል። እንደዚህ አይነት ኮንፈረንሶች በቀጥታ ሽያጭ ላይ ሊደረግባቸው ይችላሉ። ነገር ግን ኔትወርክ መፍጠር ይቻላል። ምክንያቱም አሁን ላይ ገንዘብ መያዝ ብቻ ሀብት መያዝ ብቻ ስራ አይሆንም። ኔትወርክ በጣም አስፈላጊ ነገር ነው። ስለዚህ ኔትወርክ መፍጠሩን በደንብ ተሳክቶለታል የኮንፈረንስ ብዬ አስባለሁ። ዋናው ዓላማ በኢትዮጵያና ቤልጂየም እንዲሁም ሉክዘምበርግ ኩባንያዎች መካከል ትብብሮችን ማጠናከር ነው። ይህ ጅማሬ ሲሆን በዚህ የተገኘ የልምድም ሆነ የጋራ ትብብር ስምምነቶችን እናስቀጥላለን። በሚቀጥለው የመጀመሪያው ሩብ ዓመት ደግሞ በቤልጂየ የትብብር ምዕራፎቻችንን ሊያጠናክሩ የሚችሉ ተግባራዊ እንቅስቃሴዎችን እናከናውናለን። ኢትዮጵያ የወሰደቻቸው የማክሮ ኢኮኖሚ ማሻሻያዎች የግሉን ዘርፍ ተሳትፎም የሚያሳድጉ መሆናቸውን የተናገሩት የገንዘብ ሚኒስትሩ አህመድ ሺዴ ናቸው። መንግስት የተሟላ የማክሮ ኢኮኖሚ ማሻሻያ አድርጓል። ይህ ማሻሻያ የግሉን ዘርፍ አሳታፊነት የሚያሳድግ ነው። የግሉ ዘርፍ በተለያዩ የኢኮኖሚ ዘርፎች ላይ ተሳታፊ በመሆን ለኢንቨስትመንት መጨመር ሚናውን ሊያሳድግ ይገባል። ወደ ኢትዮጵያ የኢንቨስትመንት አማራጮችን ለመመልከት የመጣችው የቤልጂየም ኩባንያዎች ለዚህ ምቹ ሁኔታ ተፈጥሮላቸዋል። ኢትዮጵያ ለአህጉሪትም ሆነ ለቀጠናው የገበያ መዳረሻነት ምቹ ማዕከል አማራጭም ናት። ኢንተርምስ ኦፍ ኦፖርቹኒቲስ ፍሮም ዘ ሪጅናል ማርኬት ኢትዮጵያና የቤልጂየም የቢዝነስ ፎረም ማጠቃለያውን በነገው ዕለት ያደርጋል።